አንዳንድ ግፈኞች በሚሰሩት ወንጀልና ድርጊት ምክንያት የብዙ ወንድሞቻችን እና እህቶቻችን ርዝቅ ቆረጣል ማለት ነው። የባካችሁ ቪዲዮ ለብዙ እህቶቼ እና ወንድሞቼ በተለይ ደግሞ ገጠር አካባቢ ለሚሰሩ እህቶች ወንድሞች እንዲደርሳቸው ፈልጋለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያኑ ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላምናችሁን ይጋሉ ሰላም ነው ላስብኖት አረብ እያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርግልን ያልኩ፣ እንደተለመደው ባዲስ ስቱዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት በዚህ ሰሞን በተፈጠረው ነገር ታውቃላችሁ፣ ቴዲ በሳውዲ አረቢያ ጅዳ አካባቢ ስራ ውስጥ እንደተገደለ ታውቃላችሁ ማለት ነው። በዚህ ምክንያት ደግሞ በአሁኑ ሰዓት ላይ የሳውዲ ሹርጦች አፈሳ ጀምረዋል ማለት ነው። እና ቴዲ እየተገደለ የሚያሳይ ቪዲዮ ታይቶ እንዴት አድርጎ በምን ምክንያት እንደገደሉት ቪዲዮ ካዩ በኋላ እዛ አካባቢ ያሉ ሰዎችን፣ ተጠርጣሪዎችን ጠራርገው ይዘዋል። አሁን ደግሞ ሆን ብለው አፈሳ ጀምረዋል ማለት ነው። መጀመሪያም ብዙ ቤቶች እየተያዙ ነው። ወንድሞች እየተያዙ ነው። ግን አሁን የበለጠ እነዛ ሰዎች የበለጠ ስራቸውን እንዲሰሩ እና ወንድሞቻችን ወላሂ አንገታቸውን ደፍተው የሚሰሩ ቤተሰቦቻቸውን የሚያስተዳድሩ እንዲሁም ደግሞ ወላይ እጃዛ ሳያምራቸው እንደ ሰወቶ እንደፈለጉ ሳይሆኑ ሙቀቱ፣ ብርዱ እየተፈራረቀባቸው ስንት ነገር ፈተናን ችለው እየሰሩ ያሉ ወንድሞቻችን ርዝቅ እየተቆረጠ ነው ያለው ማለት ነው። አንዳንድ አረመኔ፣ ባለጌ እንዲሁም ደግሞ ጨካኞች በሚፈጽሙት ግፍ ምክንያት የብዙ እህቶቻችንና እና የብዙ ወንድሞቻችን ርዝቅ እንዲቆረጥ ያደርጋሉ ማለት ነው። እና እባካችሁ እባካችሁ ራሳችሁን ጠብቁ ማለት ነው። ወጣ ወጣ አትበሉ እንዲሁም ደግሞ እጃዛ ያላችሁ ወይም ደግሞ ቤት ስራ አታችሁ የተቀመጣችሁ እህቶቼ እባካችሁ ተጠንቀቁ። በአሁኑ ሳላይ ላይ ደግሞ ስራ አተው ቤት ተቀምጠው የእስትራሃ ስራ እንዲሁም ደግሞ ገስር ምናምን ነው የሚሰሩት ብዙ እህቶችና። እና እህቶቼ የባካችሁ፣ በምን ሰዓት ላይ መውጣት እንዳለባችሁ በምን ሰዓት ላይ መውጣት እንደሌለባችሁ ጥንቃቄ አድርጉ። ማን ነው እናንተ ርዝቃችን እንፈልጋለን ብላችሁ እንትን ያላችሁ? እስር ቤት ገብታችሁ እንዳትሰቃዩ ነው የምፈራው ማለት ነው። ወጥታችኋል እና ሀባይቢ ራሳችሁን ጠብቁ። እንዲሁም ደግሞ እንደዚህ አይነት ግፍና በደል እንደዚህ አይነት ወንጀል የሚፈጽሙ ሰዎችም እባካችሁ እባካችሁ ጥቅማችሁ አስይዟቸው ማለት ነው። ታውቃላችሁ፣ ቴዲ በሰው እጅ ነው ህይወቱ ያለፈው። ገዳዩ ግን አልተያዘም። እዛ ቦታ ላይ የተጠረጠሩ ሰዎች ወይም ደግሞ ሲገደል በቦታው የነበሩ ልጆች ናቸው የተያዙት። እነዛም ልጆች ደግሞ ያለውን እውነታውን ሁሉ ተናግረዋል። ማን እንደገደለው ማን ይህንን ድርጊት እንደፈጸመው እንዲህ አድርጎ እንደገደለው ራሱ እዛ እስትራሃ ውስጥ በነበረ ካሜራ አይተው ሁሉንም ነገር መረጃ በራሳቸው እጅ ገብተዋል ማለት ነው። የተጠረጠሩት ሰዎችም ተይዘዋል። እንዲሁም ደግሞ እነዛ ወይም ደግሞ ገዳይ የተባለም ሰውዬ ገና አልተያዘም። ከቦታው ሸሽቶ ጠፍተዋል ማለት ነው እና ይህንን ሰውዬ አስጠግታችሁ ወንጀለኛ መሆኑን እያወቃችሁ የምትሸፍኑ ሰዎች የነጌ ቃን እናንተ ላይ ምን እንደሚደርስ የምታውቁት ነገር የለም ማለት ነው። የሰው ህይወት አትፊቶ እናንተ አስጠግታችሁ ከራሳችሁ ጋር ስታስቀምጡት እናንተም ጭምር ነው ያንን ሰው ህይወት እንዳጠፋችሁ የሚቆጠረው ማለት ነው። ገብቷችኋል? በአሁኑ ሰዓት ላይ ደግሞ እኔ ላይ ካልደረሰ ምን አገባኝ የሚል በስተዋል ማለት ነው። ወላሂ ሰው ከመሞቱ ብዛት የተነሳ እና ችግር ከመድረሱ ብዛት የተነሳ አብዛኛው ሰው እኔ ላይ ካልደረሰ ምን አገባኝ የሚል ሁኔታ ላይ የደረስ ነው ማለት ነው እና እባካችሁ፣ ሁላችንም ያለብንን ግዴታ መወጣት አለብን ብዬ ነው ማስበው። ግዴታ እኔ ላይ ሊደርስብኝ አይገባም። ገባችሁ? አንድ ሰው ከግዴታ አንድ ሰው ላይ የደረሰው ነገር እኔ ላይ እንዲደገም አልፈልግም ለምን እኔ ያንን ሰው ነውር ወይም ደግሞ ያንን ሰው ወንጀል ሸፍኜ ያንን ሰው አስጠግቼ እያስቀመጥኩት የነገ ቀን ደግሞ እኔ ህይወት ላይ እኔ ቤተሰብ ላይ ምን እንደሚፈጠር አይታወቅም ለምን ለዛ ለተገደለውም ቤተሰብ አለው ገብቷቸዋል እናት ለእናቱ ለአባቱ የመጀመሪያ ብቸኛ ወንድ ልጅ ነው እና እናት ልጇ በስደት ሀገር ላይ ሰርቶ ራሱን ቀይሮ እኔንም ህይወት ቀይሮ ወደ ሀገሩ ይመለስልኛል ብላ እየጠበቀች በሰው ሀገር ግን በጩቤ ተወግቶ ተገደለ ስትባል፣ አስቡት እንግዲህ እንኳን ታማችሁ ብዙ ተለፍቶላችሁ ስትሞቱ እራሱ ቤተሰብ ምን ያክል እንደሚሰቃይ የታወቀ ነው ማለት ነው እና ቤተሰብ ደግሞ በጣም ነው የሚሰቃየው። ይህን እድሜ ልኳን እያዘነች እያለቀሰች የምትኖረው እናትና አባት ነው። ገብታችኋል። ሌላው ረሳችሁ የራሱን ህይወትም ይኖራል፣ ግን እናት ግን ዘላለም ህይወቷን እየተሰቃየች እና እያለቀሰች እያዘነች ትኖራለች ማለት ነው። በሰው ሀገር ላይ መቼም አንድም ቀን ሳታየው እንደ ማንኛውም ሰው ሳያልፍለት አስባችሁታል። በስደትም ሀገር ላይ እስር ቤት ተሰቃይቶ ሀገርም ገብቶ እስር ቤት ተሰቃይቶ ምንም ሳያልፍለት አንድም ቀን ደስተኛ ሆኖ የራሱን ህይወት ሳይኖር ተመልሶ እንደገና በባህር በዛ ስቃይ ሁሉ አልፎ ለስንቶር እየተጓዛ መጥቶ ገባ፣ ደግሞ ሳያልፍለትም ይሄው በሰዎች ህይወቱ አለፈ ማለት ነው። እና የኛ ህይወት በእንደዚህ አይነት መልኩ ሲያልፍ በጣም ነው የሚያሳዝነው። እኔ በአሁኑ ሰዓት ላይ እኔ ራሱ ፈርቻለሁ በሰው ሀገር ላይ እንዳልቀር ማለት ይሄ ሀገር ደግሞ አይለቃችሁም። እችን ስሞላ እችን ሳደርግ እችን የሆነ ነገር ላድርግ ብላችሁ በቃ አንዱን በር ዘጋው ስትሉ አንዱ በር ይከፈታል፣ አንዱን ሞላው ስትሉ አንዱ ይጎላል። ወላሂ በጣም ግራ እየገባኝ ያለው እኔ ብቻ ነኝ ወይስ እናንተን ብቻ ናችሁ? እኔ ማለት ነው ወሬ ሲደርስ ገና ብሬ ተቀብዬ ከዛ ቀጣይ ወሬ ምን ላለው መሰላችሁ? የቀጣይ ወሬ እንዲ በዚህ አድርጌ እንዲያደርጋለሁ ከዛ በኋላ በቃ ሀገር ገባለሁ ብዬ እያሰብኩኝ ወላሂ ያላሰብኩት ነገር ነው የሚያጋጥመኝ ማለት ነው። ይህንን ደግሞ ለቤተሰቡ ይሁን ለሰውም ለሚያቀኝም ሰዎች ሳስረዳ የሚረዳኝ የለም ማለት ነው። አስባችሁታል። ሁሉም የራሱን ሀሳብ ነው ማራመድ የሚፈልገው። በዚህ ሰዓት ላይ ደግሞ ከጎናችሁ ሆኖ እናንተን የሚመክርና እናንተን ቀናው መንገድ የሚመራችሁ ሰው የለም ማለት ሁሉም የራሱን እንትን ብቻ ነው የራሱን ሀሳብ ማንቀሳቀስ ብቻ ነው የሚፈልገው ማለት ነው። እና እኔ ሰዎቹንም ማማከር ሰዎቹንም መጠጋት ማውራት በፊት ነበረ በፊት የሆነ ችግር ስታጋጥመኝ እየሮጥኩ ከማንም ጋር እየደወልኩ ለማቃቸው የቅርብ ዘመዶች፣ ጓደኞች፣ ለምላቸው ሰዎች እናገር ነበረ ማለት ነው። ያ ነገር ደግሞ ከኋላው ሌላ ችግር ነው ይዞብኝ የመጣውና እባካችሁ ራሳችሁን ጠብቁ ከማጋ መኖር እንዳለባችሁ ከማጋ መኖር እንደሌለባችሁ ከኔጋ ያለው ሰው ጥሩ ነው ወይስ አደለም? ለኔ ለህይወቴ ምን ያደርስብኛል የሚለውን ነገር ጠንቅቃችሁ ሊታቁ ይገባል ማለት ነው። በአሁኑ ሰዓት ላይ ይሆነኛል ይደግፈኛል ብላችሁ ብዙ የሆናችሁለት ብዙ የለፋችሁለት ብዙ መስዋዕትነት የከፈላችሁለት ሰው ነው ለእናንተ ህይወት መበላሸት፣ ለእናንተ ችግር ላይ መውደቅ፣ ለእናንተ መጎዳት ሰበብ የሚሆነው ማለት ነው። ገብቷችኋል። እና ጥንቃቄ አድርጉ። ከማጋ ማውራት እንደሌለባችሁ እና ከማጋ ማውራት እንዳለባችሁ አንድ ነገር ልንገራችሁ። የሆነ ነገር ልታደርገው ስታስቡ ለሰው አትናገሩ። ወላሂ ነው የምላችሁ። ብዙ ሰው የእናንተን ደስታ የእናንተን መለወጥ የማይፈልግ ሰው አለ ማለት ትንሽ ተለውጣችሁ የሆነ ነገር ሲኖራችሁ እናንተ ላይ የሚያፈጥ እኔ ሳያልፍልኝ እሷን ለምን አለፈላት የሚል ብዙ ሰው ስላለ ነው ይህንን ነገር የምናገራችሁ ማለት ነው። ግን እናንተ ተጎዳችሁ ከዛ ሰው የበታች ስትሆኑ ሁሉም ከእናንተ ጎን እያለ ምስኪን እያለ ያጨበጭባል ማለት ነው። ግን ትንሽ ከዛ ሰው ተለቅ ብላችሁ ተለቅ ብላችሁ የራሳችሁ ነገር ኖሯችሁ በቃ የሆነ ብር በዛችሁ ይዛችሁ በቃ የተሻለ ከነዛ ሰዎች የተሻለ ህይወት ሊኖራችሁ ስታስቡ እናንተን ለማደናቀፍ እናንተን ህይወት ለማበላሸት በቃ እናንተ የበታችን እንድትሆኑ እንጂ የበላይ እንዳትሆኑ እንድትሆኑ የሚፈልግ የለም ማለት ነው። እና ተጠንቀቁ፣ ራሳችሁን ጠብቁ ማለት ነው እና ምንም ነገር ለማድረግ ስታስቡ፣ የሆነ አላማ ሲኖራችሁ እና ያንን ነገር ለማሳካት ስታስቡ ለማንም አትናገሩ እና ማድረግ የምትፈልጉትን ነገር አፋችሁን ዝግት አድርጋችሁ ነው ማድረግ ያለባችሁ። ካደረጋችሁና ከተሳካ በኋላ ተናገሩ ማለት ነው እና በአሁኑ ሰዓት ላይ ስራ ስለጠፋ ብዙ ቤቶች ወጣ ወጣ አትበሉ፣ ራሳችሁን ጠብቁ። በጣም አፈሳ ተጀምረዋል። በጣም እያያዙ ነው ያሉት። ስለዚህ ተጠንቀቁልኝ። ሀባይ ቢያላ በጥላው ስር ያድርጋችሁ። ያሰብነውን አሳክተን ደግሞ ከምንወዳቸው እና ከምንፈልጋቸው ሰዎች አላህ በሰላም በጤና ያገናኘን እላለሁ። የሞቱባችሁም ደግሞ አላህ ሶብር እስጣችሁ፣ ያሉትም ደግሞ አላህ እድሜያቸውን እርዝሞ በሰላም ያገናኛችሁ ላለሁ። ወዳችኋለሁ። አላህ ደግሞ በጥላው ስር ያድርጋችሁ። አባይቤ የምትመኙትንና የምትፈልጉትን ነገር ፈጣሪ እስጣችሁ። ወላሂ ነው ምላችሁ እና አላህ ሱብሃነሁ ተዓላ። የራህመቱን በር ክፈትላችሁ፣ ከክፉ ነገር ጠብቃችሁ። እኔንም አላህ በድን የጠንካራ እንዲያደርገኝ ያሰብኩት ነገር እንዲሳካልኝ ዱአ አድርጉልኝ። እንዲሁም ደግሞ በቅርቡ ደግሞ ተሳክቶልኝ መንገዱ ተከፍቶ ሀገር እንዲገባ ዱአ አድርጉልኝ። ወዳችኋለሁ። ሰላም